እንደ ሁኔታው የሚሏቸውና እንደ ሁኔታው የማይሏቸው እንደ ሁኔታው የሚባሉና እንደ ሁኔታው የማይባሉ ነገሮች አሉ። ወደ ክርስትናው ዓለም ስንመጣ ይሄን ለሌሎቹ ትተን ማለት ነው። አንዳንድ ሰው በዚህ በስጋዊው ዓለም ይለምድበትና እንደ ሁኔታው ማለት ታስቀድሳለህ ሲባል እንደ ሁኔታው፣ በጣም የሚገርም ምናልባት ቅዳሜ ዕለት እስከ ሌሊቱ ስምንት ሰዓት ኳስ ጨዋታ ሊያይ ይችላል፣ እስከ ስድስት ሰዓት። ስለዚህ ከደከመኝ አላስቀድስም ካልደከመኝ ብቻ እንደ ሁኔታው ይላል። አሁን ቅዳሴን እንደ ሁኔታው፣ ጸሎትንም እንደ ሁኔታው፣ ማታ ተጸለያል እስኪ እንደ ሁኔታው የማይባሉ ነገሮች ናቸው እነዚህ ግዴታ የሆኑ ነገሮች ናቸው። እና ለምዶብን በዓለም ውስጥ ያለውን ነገር አምጥተን በመንፈሳዊ ህይወታችንም የምንተገብርበት አጋጣሚ አለ። ማታ ጉባኤ ትመጣለ እንደ ሁኔታው የሚል ሰው ለመማር እንደ ሁኔታው፣ ለማስቀደስም እንደ ሁኔታው፣ ለመጸለይም እንደ ሁኔታው፣ ለማምለክም እንደ ሁኔታው፣ ከእግዚአብሔር ጋር ለመኖርም እንደ ሁኔታው። በክርስትና እንደ ሁኔታው የሚባል ነገር የለም። ቤተክርስቲያን እንደ ሁኔታው አታመልክም። ቤተክርስቲያን እንደ ሁኔታው አትዘምርም እንደ ሁኔታ የሚሰራ ስርዓት ይል። አንዳንድ ሰዎች አጋጥሟችሁ ከሆነ ከበሮ እየተመታ ታቦት ወጥቶ እልል እየተባለ እየተዘመረ እግዚአብሔር ሲመሰገን በመንደራቸው የሆነ ሁኔታ ሊፈጠር ይችላል። እንደ ሀገርም የሆነ ሁኔታ ሊኖር ይችላል። እንደ አካባቢም የሆነ ሁኔታ፣ በሕይወታቸውም ውስጥ የሆነ ሁኔታ ተፈጥሮ ሊሆን ይችላል። ስለዚህ ምን ይላል? አንዳንድ ሰው አሁን ከበሮ እየተመታ እልል እየተባለ የሚዘመርበት ጊዜ ነው ይላል። ሰው እንደዚህ የሆነ አሁን እልል የሚባልበት ጊዜ ነው ይላል። እሱ ሁኔታ ነው የፈለገው። ሁኔታ ሊፈጠር ይችላል። እግዚአብሔር በሁኔታ አይደለም የሚመሰግነው። የቤተክርስቲያን ስርዓት እንደ ሁኔታው የሚጠብ፣ እንደ ሁኔታው የሚሰፋ አይደለም። ቤተክርስቲያን እንደ ሁኔታው የምትዘጋ፣ እንደ ሁኔታው የምትከፈት አይደለች። የቤተ ክርስቲያን አገልግሎቷ፣ ስርዓቷ፣ ስርዓታ አምልኮቱ በሙሉ እንደ ሁኔታው የሚሄድ አለ? በዚህ ዓለም ላይ የሚከናወኑ ነገሮች በሙሉ ጥቅልል ስናደርጋቸው በሁለት መንገድ ነው የሚፈጸሙት። የመጀመሪያው ሁሉም የሚሆነው በማፈቃድ ነው በእግዚአብሔር ፈቃድ ነው። በኋላ ላይ እናጠረዋለን። ሁሉም አይሆንም፣ ሁሉንም እግዚአብሔር አይፈቅድም። ግን በልምድ የምንለዋል፣ ሁሉም የሚሆነው እንደ እግዚአብሔር ፈቃድ ነው በእግዚአብሔር ፈቃድ ነው። ትክክል ነው። በዚህ በመጽሐፍ ቅዱስ ሐዋርያው ቅዱስ ያዕቆብ በጻፈው መልእክቱ ምዕራፍ አራት ቁጥር 13 ላይ አሁንም ይላል ዛሬ ወይም ነገ ወደዚያ ከተማ እንሄዳለን በዚያም አመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ ይሄ የነገን ፕላን ወይም እቅድ የምታወጡ እንዲህ እናደርጋለን የምትሉ ጥሩ ነው። ምክንያቱም መኖራችንን ስናስብ የምናደርጋቸው ነገሮች ስላሉ እንድናስብ ስለፈጠረን እግዚአብሔር ዝም ብሎ በጨበጣ በደመነፍስ አይደለም ምንኖር ሕያዊት፣ ለባዊት፣ ነባቢት የምታስብ የምትናገር ሕያው ሆና የምትኖር ነፍስ ስላለች አቅደን አስበን ነው የምንሰራው። ትክክል ነው። እንዲህ የምትሉ ነገ ወደዚህ ሀገር ወደዛ እንሄድና ሄድና ይሄን ይሄን እናደርጋለን እንነግዳለን እናትርፋለን እንሰራለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁም ይላል። እውነትን አስበ አታውቁትም ግን ፕላን እቅድ ታወጣላችሁ። ጥሩ ነው። እንደ ሀገርም እቅድ አለ፣ እንደ ቤተሰብም እቅድ አለ፣ እንደ አንድ ግለሰብም እቅድ አለ። እንደ ቤተ ክርስቲያን ልጅነታችንም የምናቅደዋል። ትክክል ነው። ግን ነገ የሚሆነውን እናንተ አታውቁ። በዚህ ፈንታ ወይም ከዚህ ይልቅ ህይወታችሁ ምንድን ነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁ። በዚህ ፈንታ ግን ጌታ ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን በሉ። እንደማፈቃድ እንደ እግዚአብሔር ፈቃድ እንደዚህ በሉ። ስታቅዱ የእግዚአብሔርን ፈቃድ አስገቡ። እግዚአብሔር ቢፈቅድ፣ እግዚአብሔር ቢወድ፣ እግዚአብሔር ቢፈቅድልን ይህንን እናደርጋለን በሉ። እግዚአብሔር ግን ሁሉንም አይፈቅድ፣ ሁሉንም አይፈቅድ። ሁሉም በእግዚአብሔር ፈቃድ አይደለም የሚሆን ሁሉ ሰው እንዲሞት እግዚአብሔር አይፈቅድም። ኃጢአትን እንድንሰራ እግዚአብሔር አይፈቅድም። በክፋት በምቀኝነት በጥላቻ በዘረኝነት እንድንተበተን እግዚአብሔር ፈቃዱ አደለ፣ አይፈቅድም። ምንድን ነው ታዲያ እንዲህ እንድንሆን የሚያደርገ የሰው ነጻ ፈቃዱ ነው። ለሰው የተሰጠ ደግሞ ነጻ ፈቃድ አለ። እግዚአብሔር ፈቃዱ ነው ቤተክርስቲያን እንድንመጣ፣ በየጊዜው ግን አይፈቅድም ሁሌ እንድናስቀድስ ፈቃዱ ነው። ሁል ጊዜ እንድንማር ፈቃዱ ነው። ሁሌ በፊቱ እንድንመርከክ ፈቃዱ ነው። ፈቅዷል። የእኛ ነፃ ፈቃድ ነው ያመጣል። እኛ ስለፈቀድን የእግዚአብሔር ፈቃዱ ታክሎ ወደዚህ መጣል። ባንፈቅድስ በጭራሽ አይመጣል። በደመና ጭኖ ሊያመጣ አይችልም። እኛ ስለፈቀድን በእግዚአብሔር ፈቃዱ ውስጥ ወይም እግዚአብሔር የፈቀደው ቦታ እግዚአብሔር እንዲሆንልን የፈቀደውን ነገር አግኝተን ይኸው። የእኛ ፈቃድ ባይታከልበት ኑሮ ወደ ቅዱስ ገብርኤል የሚመጣው በኢትዮጵያ ውስጥ ካሉ ክርስቲያኖች ወይም ደግሞ በዚህ አካባቢ ካሉ ክርስቲያኖች ይሄ ግቢ ውስጥ ያለው ሰው ብቻ አልነበረ። ብዙዎቹ በፈቃዳቸው አሁን ሌላ ቦታ ላይ ያሉት ግማሹ ግሮሰሪ ሊሆን ይችላል፣ ግማሹ ሌላ አስፋልት ላይ ሊሆን ይችላል፣ ግማሹ ሌላ ቦታ ነው። ፈቃዱ ነው ነፃ ፈቃዱ ነው። እግዚአብሔር ነፃ ፈቃዱን ከልክሎ አንቆ አያመጣው፣ ጎትቶ አያመጣው። እንድትመጡ ፈለጋችሁ፣ ያንን መሻታችሁን እግዚአብሔር ተቀብሎ ወደዚህ ቦታ መጣችሁ። እውነታው ይሄ ሹ ፈልጉ አንኳኩ ስላለ ማለት ያው አንዳንድ ሰው ቅዳሴ ሳያስቀድስ ጠዋት ላይ አስቀድሰው የሄዱ ቤተሰቦቹ ወደ ቤት ሲገቡ ከእንቅልፉ ብንን ይልና፣ አካኪ ዘራፍ ይልሷል። እንዴት አትቀሰቅሱኝ? እንዴት ዝም ብላችሁ ትሄዳላችሁ? አጋጥሞቹ ምን አይነት ክፋት ነው? እንዴት ነው ተኝቼ ትታችሁኝ ትሄዳላችሁ? በጭራሽ በፍጹም ውሸቱ ነው። ለዚህ ለማስቀደስ የሚያስብ ሰው እስከ ሌሊቱ ስምንት ሰዓት ኳስ ይያያ ያለሽ። ለማስቀደስ የሚያስብ ሰው እስከ ሌሊቱ ስድስት ሰዓት አፍጥጦ አይቀመጥ ይለምናል፣ ይተጋል፣ በጊዜ ይተኛል፣ አላርም ይሞላል። ይሄን ሁሉ መሻቱን ጠቅሎ ነው እግዚአብሔር በሰዓቱ የሚያስነሳ። አሁን የውጭ ጉዞ ቢኖርባችሁ እንዴት ነው የምትሳቀፉት? የሆነ ቀጠሮ ቢኖርባችሁ የሆነ የህይወት ጉዳይ ማለት ነው። ከዛ ስለምናሳንሰው ነው ከነቃን እንሄዳለን ካልነቃን ችግር የለውም ብለን ነው። ምንጠኝ አስበንበት አይደለም ተጨንቀን አይደለም። የቤተ ክርስቲያን ልብስ እንኳን ማታ እናዘጋጅ ብዙዎቻችን በፍጹም እንደምንሄዳ እናስብ። በግብ ጎትቶ ጎትቷ ያመጣል። እዚህም ከመጣን በኋላ እንደዚሁ ለመማር ፍላጎቱ ያለውን በጣም ይጨነቀው እንቅልፉን ያስወግድለታል። አይ ተኝቼ ምናምን ካለ ደግሞ ይደርብለታል። በትጋታችን ነው ቢሰራው እግዚአብሔር ፍላጎታችን ወሳኝ ነው። ፈቃደኛ ባልሆነ ልብ ውስጥ አድሮ እግዚአብሔር ስራ ይሰራል የሚለውን አባቶቻችን ሳያስፈቅድ እንዲህ እንደ ኮምፒውተር ወይም እንደ ሮቦት አይደለም የሚያንቀሳቅሰን ጊዜ እግዚአብሔር ነፃ ፈቃዳችንን በጣም ያከብራል። በደንብ ነው ያከብራል። በነፃ ፈቃዳችን አይደራደርም፣ አይወስድብንም። የፈለግነውን አቅረብኩ ለከ እሳተ ወማየ እሳትም፣ ውሃም በፊትህ አኑራ ያለው በእዴ ካበዘ ፈቀድከ እጅህን ወደ ፈለግከው ስደድ ነው የነፃነት አለ የፈለግነውን የምናነሳው የወደድነውን ይህ ዓለም ለምን እንደዚህ ሆነ? ተውት፣ ይህን ዓለም አገራችን ለምን እንደዚህ ሆነች? ለምንድን ነው የምንበላላው? ለምንድን ነው የምንጠላላው? ለምንድን ነው የምንጠፋፋው? ለምንድን ነው የተከፋፈልን? የኛ ነፃ ፈቃድ ስላለ እግዚአብሔር አይደለም። የኛ ነፃ ፈቃድ ራሳችን አልመን አቅደን አውጥተን አውርደን የምንቀርጸው ፖሊሲ፣ የምናወጣው ህግ፣ እሱ ነው የሚያጨፋጭፈን። ወደን ፈቅደን ጥይት ተደቅኖብን አይደለም ራሳችን አጩ ታመጩ አጩ ታሮጩ። ዓለም እንዲህ የሆነችን በሰው ነው፣ ምንም የእግዚአብሔር እጁ የለበትም። እንዲህ እንድንሆን አለ የፈጠረ እግዚአብሔር የው መጽሐፍ ቅዱስ እንደዚህ ይላል፣ የሰው ነፃ ፈቃድ መኖሩን እግዚአብሔር ሁሉን እንደማይፈቅድ። ኃጢአት ስንሰራ አይፈቅድም፣ እግዚአብሔር እንድንሰራ አይፈቅድም። ነፃ ፈቃዳችንን ተጠቅመን ነው ምንሰራው። እንድንሳደብ አይፈልግም፣ አይፈቅድም። እገሌ የሰደበው በእግዚአብሔር ፈቃድ ነው አይባልም። የለን የእግዚአብሔር ፈቃዱ ስለሆነ አይደለም። እንደዚህ ሆኖ የእኛ ነፃ ፈቃድ አለ። እንደዚህ ነው የሚለው በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ የሟቹን ሞት አልፈቅድም እና ይላል እግዚአብሔር። አይገርም? የሟቹን ሞት እኔ አልፈቅድኩም ይላል አልፈቅድም። ምንድን ነው የሟቹ ሞት ማለት? ቀኑ ደርሶ ነፍሱ ከስጋው ምትለየውን አይደለም፣ በግፍ የሚገደለውን ባልሆነ ነገር የሚተበተበውን በኃጢአት ተሰነካክሎ የሚወድቀውን በነፍስ የሚሞተውን የሟቹን ሞት እኔ አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይላል። ነገር ተመለሳችሁ በሕይወት ብትኖሩ ይሻላችኋል። ሳትመለሱ የምትሞቱትን ሞት የነፍስ ሞት እኔ አልፈቅድም ይላል። በዝርዝር በትንቢተ ህዝቅኤል 33 ላይ ከዚህ ከምዕራፍ 18ቱ ደግሞ ከፍ አድርጎ ምራፍ 33 ላይ ሲናገር እኔ ሄያው ነኝና ኃጢያተኛው ከመንገዱ ተመልሶ በህይወት ይኖር ዘንድ ነው እንጂ ይህ ይሞት ዘንድ አልፈቅድም ይላል። እኔ እንደ አይነት ሞት አልፈቅድም፣ ወደ ሲሆን እንድትገቡ አልፈቅድም፣ ወደ ጋም ነበሳት እንድትጣሉ አልፈቅድም። በክፋት፣ በጥላቻ፣ በዘረኝነት እንድትኖሩ እኔ አልፈቅድም፣ ተመልሳችሁ በሰላም እንድትኖሩ ነው የፈጠርኳቸው? ለዚያ አደለን። የእግዚአብሔር ፈቃዱ ያልሆነ ነገር አለ። አንዱ ትክክል ነው፣ በእግዚአብሔር ፈቃድ ነው የሚከናወነው ሁሉ ነገር። ሁለተኛው በሰው ነፃ ፈቃድ ነው። አዳም እኮ የበደለው በእግዚአብሔር ፈቃድ አይደለም። በእግዚአብሔር ፈቃድ ተፈጠረ፣ በእግዚአብሔር ፈቃድ በህይወት እንዲኖር ነበር። የእግዚአብሔርን ፈቃድ አጨናገፈ አዳም፣ ያልተፈቀደለትን ራሱ ወስነው። እግዚአብሔር መከልከል ይችል ነበር። አዎ ይችል ነበር፣ ግን ለምን ዝማ ነው? ነፃ ፈቃድ ፈጥሮ ሰጥቶታል። የፈለገውን ማድረግ ይችላል። አይገርማችሁም? ግን የእግዚአብሔር ቸርነቱ እኔ በጣም ይደንቀኛል። እግዚአብሔር ሁሉን ያውቃል። አዳም እንደሚበድለው ያውቃል ያውቃል። ለምን ፈጠረው? ይሄ ሁሉ መከራ እንደሚያመጣበት እያወቀ ለምን ፈጠረው? ቸርነቱ ነው። ይበድል ግን አድሏል። ማወቁ በነፃ ፈቃድ መግባቱ አይደለም። አንዳንድ ሰዎች በነፃ ፈቃድ የገባ አድርገው ያስቀምጡታል። ያውቃል እንጂ በሰው ነፃ ፈቃድ ጣልቃ ይገባም። እግዚአብሔር እንደምንሞት ማወቁ ይሄ ኃጢአት አይደለም። ሁሉን ያውቃል እግዚአብሔር ግን በነፃ ፈቃዳችን በፍጹም ጣልቃ ይገባል። በጣም የሚደንቀው ግን እሱ ነው። እናንተ አንድ ሰው ከሶስት ወር በኋላ እንደሚገላችሁ እያስባችሁ በእንግድነት ትቀበሉታላችሁ። ሶስት ወር ከኖራችሁ በኋላ ይገላችኋል። ያሰው ፊልሙን በደንብ ብታዩት ማለት ነው ገና ስትቀበሉት ይህን ነገር ብታውቁ ኖሮ ማለት ነው። አይደለም አልቀበልም ማለት በጎ ነው። ልትገሉ ትችላላችሁ ለቅደሙ ብላችሁ ማለት እያወቃችሁ ብታሳልፉ ነገር አይኖርም። የእግዚአብሔር ቸርነቱ በጣም ይደንቅ ነው። የሚለውም ይህንን ነው ሕዝቅኤል፣ እኔ ሕያው ነኝና ኃጢያተኛው ከመንገዱ ተመልሶ በሕይወት ይኖር ነው እንጂ ይኖር ዘንድ ነው እንጂ ኃጢያተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለ ምንስ ትሞታላችሁ? ስለዚህ የማይፈቅደው አለ። እግዚአብሔር ክፉ ነገር አይፈቅድም። ስለዚህ አንዱ በዚህ ዓለም ላይ የሚከናወነው በእግዚአብሔር ፈቃድ ነው፣ ሁለተኛው በሰው ነፃ ፈቃድ ነው። ይህ ዓለም እንደዚህና እንደዚያ የሆነው በእኛ ነፃ ፈቃድ ነው። በዮሐንስ ወንጌል ምዕራፍ አምስት ላይ ያንን 38 ዓመት ሙሉ ያልጋ ቁራኛ የነበረን በሽተኛ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አጠገቡ መጥቶ ብዙ ዘመን እንደሆነው አውቆ ይላል፣ አምላክ ስለሆነ ማለት ነው፣ ተረድቶ ልትድን ትወዳለህን ብሎ ጠየቀው ይላል። መዳን እንደሚፈልግ መዳን እንደሚያስፈልገው ያውቃል እግዚአብሔር። ግን ደግሞ መናገር አለበት። ሰውየ ፍቃዱን ተጠቅሞ በኋላ ላይ ይክደዋል፣ ለክደቱ ምክንያት እንዳይሆነው እኔ አድነኝ ሳልለው ነው ያዳነኝ። እኔ አድነኝ ብየዋለሁ ብሎ በጥፊ ሲመታው ይሄን ምክንያት አርጎ እንዳያቀር በጥፊ መቶታል። ሰንበትን የሻሮ እሱ ነው፣ በሰንበት የፈወሰኝ እሱ ነው። ምስክር ማን ነው ሲባል፣ እሱ ምስክሮ ነው መጣ። አዎ ራሱ ነው ብሎ በጥፊ መቶታል። ያው ፈቅዶ ወዶ መዳም ተወዳለ ወይ ብሎ አስፈቅዶት አድኖት ማለት ነው። ሳያስፈቅደውማ ቢሆን አስቡ። ተወዳለ አለ ዙሪያ ጥምጥም ነገረው። መውደድማ እወድ ነበር፣ መዳን ግን ምን ዋጋ አለ? እኔ ሰው የለኝም ወደ ውሃው የሚያደርሰኝ። ወደ ውሃው ሰዎች ቀድሞ ይገባሉ። እኔ ወደ ውሃው ቀድሞ የሚከተኝ ዘመድ የለኝም፣ ሰው የለኝም አለ። በጣም ረጅም ነገር ነው የተናገሩት። መዳን ትፈልጋለህ? አዎ፣ ግን ችግር ነው አለ። ተነሳ አልጋን ተሸክመህ ሂዳ ወደ ጠበሉም አልሄድም፣ የሚሸከመው ሰው አላስፈልገውም። ተነሳ ፍላጎት ነው የሚፈልገው ጊዜ ፍላጎታችን ይጠይቃል አንኳኳለው የሚከፍትልኝ ቢኖር ገብቼ ከእርሱ ጋር ራት በላለው የመጨረሻ ህይወቱን ማለት ነው ስለዚህ የሰው ነጻ ፈቃድ የምንኖረው ኑሮ አሁን ያለንበት ሁኔታ በአጠቃላይ የሚመረመረው በዚህ የእግዚአብሔር ፈቃዱ አለ የእኛም ነፃ ፈቃድ ደግሞ አለ እዚህ ውስጥ ሁኔታ የሚባል ነገር የለም ቅድስት ቤተክርስቲያናችን እንደ ሁኔታው የምትፈጽመው ስርዓት አምልኮ የላትም እንደ ሁኔታው የሚከበር ክብረ በዓልም የላትም። እንደ ሁኔታው የምትቀድሰው ቅዳሴ፣ እንደ ሁኔታው የምታደርሰው ኪዳን፣ እንደ ሁኔታው የምትቆመው ማህሌት፣ እንደ ሁኔታው የምትሰብከው ወንጌል፣ እንደ ሁኔታው የምትዘምረው ዝማሬ፣ እንደ ሁኔታው የምታመሰግነው ምስጋና የላትም። ሁኔታ ማለት በእኛ ህይወት እንደተፈጠረ ሁኔታ ማለት ነው። በእኛ ህይወት በእኛ ኑሮ እንደተፈጠረ ሁኔታ የሚጠብና የሚሰፋ አገልግሎት የለም። እንደ ሁኔታው እንደዚህ አደርጋለው አይባልም፣ በክርስትና ህይወት ማለት ነው።